ምዕራፍ 7 ሰሎሞንም የራሱን ቤት በአሥራ ሦስት ዓመት ሠራ፣ የቤቱንም ሥራ ሁሉ ጨረሰ። የሊባኖስ ዱር ቤት የሚባል ቤትን ሠራ፤ ርዝመቱንም መቶ ክንድ፣ ስፋቱንም አምሳ ክንድ፣ ቁመቱንም ሠላሳ ክንድ አደረገ፤ የዝግባም እንጨት በሦስት ተራ በተሠሩ አዕማድ ላይ ቆሞ ነበር፤ በአዕማዱም ላይ የዝግባ እንጨት አግዳሚ ሰረገሎች ነበሩ። በአዕማዱም ላይ በነበሩ አግዳሚዎች ቤቱ በዝግባ ሳንቃ ተሸፍኖ ነበር። አዕማዱም በአንዱ ተራ አሥራ አምስት፣ በአንዱ ተራ አሥራ አምስት እየሆኑ አርባ አምስት ነበሩ። መስኮቶቹም በሦስት ተራ ነበሩ። መስኮቶቹም ፊት ለፊት ይተያዩ ነበር። ደጆቹና መስኮቶቹም ሁሉ አራት ማዕዘን ነበሩ። መስኮቶቹም በሦስት ተራ ሆነው ፊት ለፊት ይተያዩ ነበር። አዕማዱም ያሉበትን ቤት ሠራ፤ ርዝመቱም አምሳ ክንድ፣ ስፋቱም ሠላሳ ክንድ ነበረ። በእርሱም ፊት ደግሞ አዕማድና መድረክ ያሉበት ወለል ነበረ። ደግሞም የሚፈርድበት ዙፋን ያለበትን የፍርድ ቤት አደረገ፤ ከወለሉም አንስቶ እስከ ጣራው ድረስ በዝግባ እንጨት ተሸፍኖ ነበር። ከፍርድ ሰቀላ ወደ ውስጥ በሌላውም አደባባይ ውስጥ የነበረውን መኖሪያ ቤት እንዲሁ ሠራ። እንደዚሁም ያለ ቤት ሰሎሞን ላገባት ለፈርዖን ልጅ ቤት ሠራ። እነዚህም ሁሉ ከመሠረቱ ጀምሮ እስከ ጉልላቱ ድረስ በጥሩ በተጠረበና በውስጥና በውጭ በልክ በተከረከመ ድንጋይ ተሠርተው ነበር። በውጭውም እስከ ታላቁ አደባባይ ድረስ እንዲሁ ነበረ። መሠረቱም ዐሥር ወይም ስምንት ክንድ በሆነ በጥሩና በታላቅ ድንጋይ ተሠርቶ ነበረ። በላዩም ልክ ሆኖ የተከረከመ ጥሩ ድንጋይና የዝግባ ሳንቃ ነበረ። በታላቁም አደባባይ ዙሪያ የነበረው ቅጥር እንደ እግዚአብሔር ቤት፣ እንደ ውስጠኛው አደባባይ ቅጥርና እንደ ቤቱ ወለል ሦስቱ ተራ በተጠረበ ድንጋይ፣ አንዱም ተራ በዝግባ ሳንቃ ተሠርቶ ነበር። ንጉሡም ሰሎሞን ልኮ ኪራምን ከጢሮስ አስመጣ። እርሱም ከንፍታሌም ወገን የነበረች የባለ አልባ ሴት ልጅ ነበረ። አባቱም የጢሮስ ሰው ናስ ሠራተኛ ነበረ፤ የናስንም ሥራ ሁሉ ይሠራ ዘንድ በጥበብና በማስተዋል በብልሃትም ተሞልቶ ነበረ። ወደ ንጉሡም ወደ ሰለሞን መጥቶ ሥራውን ሁሉ ሠራ። ሁለቱን የናስ አዕማድ አደረገ። የአንዱም አምድ ቁመት ዐሥራ ስምንት ክንድ ነበረ፤ የዙሪያውም መጠን ዐሥራ ሁለት ክንድ ነበረ። የአምዱም ውፍረት አንድ ጋት ነበረ፤ ውስጠ ክፍትም ነበረ። ሁለተኛውም ዓምድ እንዲሁ ነበረ። በሁለቱም አዕማድ ራስ ላይ እንዲቀመጡ ከፈሰሰ ናስ ሁለት ጉልላት ሠራ። የአንዱም ጉልላት ቁመት አምስት ክንድ፣ የሁለተኛውም ጉልላት ቁመት አምስት ክንድ ነበረ። በአዕማዱም ራስ ላይ የነበሩትን ጉልላቶች ይሸፍኑ ዘንድ ሁለት እንደ መርበብ ሥራ አደረገ። አንዱም መርበብ ለአንዱ ጉልላት፣ ሁለተኛውም መርበብ ለሁለተኛው ጉልላት ነበረ። ሮማኖችንም ሠራ፤ በአንድ ጉልላት ዙሪያ በተራ ሁለት መቶ ሮማኖች ነበሩ። በአንድም መርበብ ላይ ሁለት ተራ ነበረ፤ እንዲሁም ለሁለተኛው ጉልላት አደረገ። በወለሉም አዕማድ በነበሩት ጉልላቶች ላይ የሱፍ አበባ የሚመስል ሥራ አራት ክንድ አድርጎ ቀረጸ። በሁለቱም አዕማድ የነበሩት ጉልላቶች ላይ በመርበቡ ሥራ አጠገብ ሮማኖቹን አደረገ። አዕማዱንም በመቅደሱ ወለል አጠገብ አቆማቸው። የቀኙንም አምድ አቁሞ ያቁም ብሎ ጠራው፤ የግራውንም አምድ አቁሞ በለዝ ብሎ ጠራው። በአዕማዱም ራስ ላይ የሱፍ አበባ የሚመስል ሥራ ነበረ፤ እንዲሁም የአዕማዱ ሥራ ተጨረሰ። ከፈሰሰም ናስ ከዳር እስከ ዳር ዐሥር ክንድ፣ ቁመቱም አምስት ክንድ፣ በዙሪያውም ሠላሳ ክንድ የሆነ ክብ ኵሬ ሠራ ከከንፈሩም በታች ለአንድ ክንድ ዐሥር ለአንድ ክንድም ዐሥር ጉብጉቦች አዞረበት። እርሱም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። ኩሬውም በዐሥራ ሁለት በሬዎች ምስል ላይ ተቀምጦ ነበረ። ከእነርሱም ሦስቱ ወደ ሰሜን፣ ሦስቱም ወደ ምዕራብ፣ ሦስቱም ወደ ደቡብ፣ ሦስቱም ወደ ምሥራቅ ይመለከቱ ነበር። ኩሬውም በላያቸው ነበረ። የሁሉም ጀርባቸው በስተ ውስጥ ነበረ። ውፍረቱም አንድ ጋት ነበረ። ከንፈሩም እንደ ጽዋ ከንፈር ተሠርቶ ነበረ፣ እንደ ሱፍ አበባዎች ሆኖ ተከርክሞ ነበር። ሁለት ሺህም የባዶስ መስፈሪያ ይይዝ ነበር። ዐሥርም የናስ መቀመጫዎች ሠራ። የአንዱም መቀመጫ ርዝመት አራት ክንድ፣ ወርዱም አራት ክንድ፣ ቁመቱም ሦስት ክንድ ነበረ። የመቀመጫውም ሥራ እንዲህ ነበረ በክፈፎችም መካከል ያለው ሰንበር ይመስል ነበር። በክፈፎችም መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ፣ እንዲሁም በክፈፎቹ ላይ ነበረ። ከአንበሳዎቹና ከበሬዎቹ በታች ሻኩራ የሚመስል ተንጠልጥሎ ነበረ። በየመቀመጫዎቹም ሁሉ አራት የናስ መንኮራኩሮች ነበሩባቸው፣ መንኮራኩሮቹም የሚዞሩበትን የናስ ወስከም ተሠራ። ከመታጠቢያውም ሰን በታች በአራቱ ማዕዘን በኩል አራት በምስል የፈሰሱ እግሮች ነበሩ። በክፈፉም ውስጥ የነበረ አንገት አንድ ክንድ ነበረ። አንገቱም ድቡልቡል ነበረ፣ ቁመቱም ክንድ ተኩል ነበረ። በአንገቱም ላይ ቅርጽ የነበረበት። ክፈፉ ግን አራት ማዕዘን ነበረ እንጂ ድቡልቡል አልነበረም። አራቱም መንኮራኩሮች ከሰንበሮቹ በታች ነበሩ። የመንኮራኩሮቹም ወስከምት በመቀመጫው ውስጥ ነበረ። የመንኮራኩሩም ቁመት ክንድ ተኩል ነበረ። የመንኮራኩሮቹም ሥራ እንደ ሰረገላ መንኮራኩር ነበረ። ወስከምቶቹና የመንኮራኩሮቹ ክፈፍ፣ ቅትርቶቹም፣ ወስከምቱም የሚገባበት ቧንቧ ሁሉ በምስል የፈሰሰ ነበረ። በእያንዳንዱ መቀመጫ በአራት ማዕዘን በኩል አራት ደገፋዎች ነበሩ። ደገፋዎቹም ከመቀመጫው ጋር ተገጥመው ነበረ። በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበረ። በመቀመጫውም ላይ የነበሩ መያዣዎችና ሰንበሮች ከእርሱ ጋር ይጋጠሙ ነበረ። በመያዣውና በሰንበሮቹ ላይ ኪሩቤልንና አንበሳዎችን የዘንባባውንም ዛፍ እንደ መጠናቸው ቀረጸ፤ በዙሪያውም ሻኩራ አደረገ። እንዲሁ አሥሩን መቀመጫዎች ሠራ፤ ሁሉም በምስልና በመጠን በንድፍም ትክክሎች ነበሩ። አሥሩንም የናስ መታጠቢያ ሰን ሠራ። አንዱ መታጠቢያ ሰን አርባ የባዶስ መስፈሪያ ያነሣ ነበር። እያንዳንዱ መታጠቢያ ሰን አራት ክንድ ነበረ። በአሥሩም መቀመጫዎች ላይ በእያንዳንዱ አንድ አንድ መታጠቢያ ሰን ይቀመጥ ነበረ። አምስቱንም መቀመጫዎች በቤቱ ቀኝ፣ አምስቱንም በቤቱ ግራ አኖራቸው። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶችንና መጫሪያዎችን ድስቶችንም ሠራ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። ሁለቱም አዕማድ፣ በአዕማዱም ላይ የነበሩትን ኩብ የሚመስሉትን ጉልላቶች፣ በአዕማዱም ላይ የነበሩትን ሁለቱን ጉልላቶች የሚሸፍኑትን ሁለቱን መርበቦች፣ በአዕማዱም ላይ የነበሩትን ሁለቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ በሁለት በሁለት ተራ አድርጎ ለሁለቱ መርበቦች አራት መቶ ሮማኖች አደረገ። ዐሥሩንም መቀመጫዎች በመቀመጫዎቹም ላይ የሚቀመጡትን ዐሥሩን መታጠቢያ ሰን አንዱንም ኩሬ ከኩሬውም በታች የሚሆኑትን ዐሥራ ሁለቱን በሬዎች፣ ምንቸቶቹንም፣ መጫሪያዎቹንም፣ ድስቶቹንም አደረገ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራው ይህ ዕቃ ሁሉ የጋለ ናስ ነበረ። በዮርዳኖስ ሜዳ በሱኮትና በጸርታን መካከል ባለው በወፍራሙ መሬት ውስጥ አፈሰሰው። ሰሎሞንም ዕቃውን ሁሉ ሳያስመዝን አኖረ። የናሱም ሚዛን ከብዛቱ የተነሳ አይቆጠርም ነበር። ሰሎሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ አሰራ፤ የወርቁን መሰዊያ የገጹም ኅብስት የነበረበትን የወርቅ ገበታ በቅድስተ ቅዱሳኑ ፊት አምስቱ በቀኝ አምስቱም በግራ የሚቀመጡትን ከጥሩ ወርቅ የተሠሩትንም መቅረዞች፣ የወርቁንም አበባዎችና ቀንዲሎች፣ መኰስተሪያዎችም፣ ከጥሩ ወርቅም የተሠሩትን ጽዋዎችና ጒጠቶች፣ ድስቶቹንና ጭልፋዎቹንም፣ ማንደጃዎቹንም፣ ለውስጠኛውም ቤት ለቅድስተ ቅዱሳን ደጆች ለቤተ መቅደሱ ደጆች የሚሆኑትን የወርቅ ማጠፊያዎች አሠራ። እንዲሁ ንጉሡ ሰሎሞን በእግዚአብሔር ቤት ውስጥ ያሠራው ሥራ ሁሉ ተፈጸመ። አባቱም ዳዊት የቀደሰውን ብርና ወርቅ ዕቃም ሰሎሞን አገባ፣ በእግዚአብሔርም ቤት ውስጥ በነበሩ ግምጃ ቤቶች አኖረው።